በጣም እየከበደኝ ነው ቤተሰብ፣ እኔ አሁን ላይ በቃ በጣም እየከበደኝ በጣም እኔ ሰዎች ምንድን ነው ግን ምንድን ነው የነካን? ሰዎች ምንድን ነው አሁን የአብርሽና የሩታ ትዳር እንዲፈርስ ከሩታ ጀርባ ሆናችሁ የምትጎተኩቱ ሰዎች ምንድን ነው ጥቅማችሁ? ምንድን ነው የሚጠቅማችሁ? ቤተሰብ እኔ ግራው ግብት ያለኝ ነገር እውነቴን ነው እምላችሁ የአብርሽ ተከታዮች፣ የሩታ ተከታዮች፣ የማርኬ ተከታዮች እንዳለ የናቤላ ቤላ ተከታዮች ሁሉ ይህ ነገር አላሳሰባችሁም? እኔ በጣም ነው ግራው የቀባኝ እንዲህ እንደው እንደ ቀላል ስንት ዋጋ የተከፈለበትን ትዳር ለማፍረስ ከሩታ ጀርባ ሆናችሁ አፍርሹ አፍርሹ፣ ተካፋይ ተካፋይ፣ ንብረቱን ተካፋይ የምትሉ ሰዎች ምንድነው ጥቅማችሁ? እስኪ ምንድነው ጥቅማቸው ምን ይመስላችኋል ቤተሰብ፣ እኔ በጣም በጣም በጣም እያሳሰበኝ ነው ያሉ። እኔ እውነቴን ነው ምላችሁ፣ አሁን ቀደም ብዬ በሰራሁት ቪዲዮ ዛሬ ጧት አካባቢ በለቀኩት ቪዲዮ ብዙዎቻችሁ ቱልቱላ ቱልቱላ፣ አልታረቁም እንዲታረቁ አንፈልግም ብላችሁ የጻፋችሁ ሰዎች አላችሁና ሩታ አብርሽን ለማግኘት ከቤተሰቦቿ ምን ያህል ዋጋ እንደከፈለች ቤተሰቦቿ ጋር ተገላ ምን ያህል ችግር እንደገጠማት አትረሱትም። የቅርብት ውስጣችን ነው። አብርሽም ምን ያህል ዋጋ እንደከፈለ እንደ ዱርዬ እንደ ሌባ አስጠፍቶ ይዞ እንደሄደ ብዙ ነገር ብዙ ዋጋ ከፍሏል፣ እና ቤተሰብ ለምን ለምን እኔ እውነቴን ነው። ከሩታ ጀርባ ያላችሁ ሩታና አብርሽ እንዲለያዩ የምትፈልጉ ሰዎች እኔ እንደምጠረጥረው ከሆነ አንዱ አቤላ ነው፣ አንዷ ደግሞ ሄርሜላ ናት። እኔ የምጠረጥረውን ነው የምነግራችሁ። እነሱ ናቸውና ሌሎችም አሉ። እነሱ ናቸው የሩታ እና የአብርሽ ትዳር እንዲፈርስ፣ እንዳይታረቁ፣ አብርሽ እንዲፈርም አብርሽ ሌላ ነገር የሚናገረው ነገር አለ፣ በሩታ የሆነ ነገር አለ እያላችሁ እና አቤላ ሰሞኑን እንግዲህ አብርሽ ራሱ ይናገር እያላችሁ ኤፊንም እንዲሁም የሩታን ወንድም ስታስጨንቁ ሰንብታችኋል። ምንም ነገር የለም። አብርሽ የሆነ ነገር ቢኖር ኑሮ አብርሽ ዛሬውን ትላንት በለቀቀው ቪዲዮ ይናገር ነበር። አንቺም ይህን ይሄን በድለሽኛል ብሎ ይናገር ነበር። ሩታ ምንም ያደረገችው ነገር የለም። አብርሽም ምንም ያሰበው ነገር የለም። አብርሽና ሩታ እንዲለያዩ የምትፈልጉ ምንድነው ጥቅማችሁ? ምን ምን ይመስላችኋል ጥቅማቸው? እስኪ ቤተሰብ እስኪ ያሳውቁ። እኔ ዛሬ በሰራሁት ቪዲዮ በሰማሁት መረጃ መሰረት አብርሽም አልፈርምም ጋሽዬም የተለያዩ የጸጥታ አካላቶችም ተባብረው ሩታን እባክሽ ለአንድ ድል አንድ ድል ብቻ ስጪው ብለው ሳይፈርም ቀርቷል። አብረው ሊቀጥሉ ነው ብዬ ነው የተናገርኩት። የደረሰ መረጃ ትክክል ነው። ብዙዎቻችሁ ቱልቱላ ቱልቱላ፣ ውሸታም አንተ ውሸታም አንተ ቱልቱላ፣ ለምንድን ነው ምንድን ነው የሚጠቅማችሁ? እስኪ በኮመንት አስቀምጡ። እስኪ በኮመንት ብቻ ጻፉ። አብርሽና ሩታ አብረው እንዳይቀጥሉ የሚፈልጉ ሰዎች የጠረጠራችኋቸውን ሰዎች አስቀምጡ። እኔ አንዱ ሰይጣን ሰው መስሎ ሰይጣን አቤላ ነው። ከአቤላ ጋር ደግሞ ማናለች አለች ያቺ ውርግርግ ሄርሜላ ናት። እስኪ ሄርሜላ እንደው ይህም መልእክት ከሰማች የሰውን ትዳር ነፍሰ ጥሩ ናት ልጅቱ አሁን ላይ ከጎኗ እንዲሆን ይገባል። የሰውን ትዳር የሰውን ባል ቀምተሽ ወስደሽ ነገ ላንቺ የሚሆን ይመስልሻል ለአንቺ የሚሆን ይመስልሻል ወይ? እኔ በጣም በጣም እያሳሰበኝ ነው። በጣም ነው እያስብኩ ያለሁ። ቤተሰብ ይህም ቪዲዮ ሁላችሁም ላይክ እንድታደረጉ ትፈልጋለሁ። ለምን ላይክ ከተደረገ ብዙ ሰዎች ያዩታል። እኛ ተከታታዮች፣ የአብረሽ ተከታታዮች፣ የሩታ ተከታታዮች ሁላችንም ስንጽፍ መልካም የሆነ ኮመንት እንጻፍላቸው። መልካም የሆነ ኮመንት በዚህም ብጽፉ ጥሩ ነው። ለምን እነሱም ያን ኮመንት አይተው ነው ወደ እኛም ይመጡት። ሩታ ተላቀቂው፣ ተፋችሁ እኔም ብዬ ነበር በጊዜው ግን ሩታ ምን ያህል ስቃይ እየደረሰባት እንደሆነ አያሉ ያለ አብርሽ ሩታም ይከብዳታል። ምናልባት ተፋቺ ተፋቺ ተፋቺ ልቀቂው ልቀቂው ብለው ነገ ገንዘቧን ተካፍላ ከወጣች በኋላ ያን ገንዘቧን አብሮ ተባብሮ በልተው ዘወር ነው የሚሏት እነዛ ሰዎች። ይሄን ማወቅ አለባቸው እና የሩታና የአብርሽ ትዳር እንዲፈታ እንዲለያዩ ባንፈልግ ጥሩ ነው። ይሄ ሰይጣናዊ አስተሳሰብ ነው። መልካም መልካም ኮመንት እንጻፍላቸው። እና እንዲታረቁ ልክ እንደ ማርኬ ማርኬ ማርኬን የምስኪን ሁሌ በቃ ጥምዝዝ ብሎ የነሱ ትዳር እንዲቀና የነሱ ትዳር እንዲድን እማደርገው የለም፣ ማርኬ የኔ ጌታ። ሌሎች ግን ዝም ብሎ በቃ እንዲፈርስ በቃ ሆይ ሆይ ሆይ፣ የራሳቸውን ጥቅም ነው የሚያዩት። ለማንኛውም ቤተሰብ ትንሽ ክብድ ስላለኝ ሰዎችም የሚሰጡት ኮመንት እያየው ስለሆነና አንዳንድ ሰይጣን የሆኑ ሰዎችንም እያየው ስለሆነ ነው ይህን መልእክት እንደገና ይዤ የመጣሁት። እወዳችኋለሁ፣ አከብራችኋለሁ። እንደምትሰጡኝ ፍቅር ሁሌም ዛሬም ይህን ቻናል ሰብስክራይብ በማድረግ ቤተሰብ እንድትሆኑ ላይክም እንድታደርጉ በአክብሮት ጠይቃችኋለሁ። መልካም ጊዜ ይሆንላችሁ። ባይ ባይ።